የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጠቅላይ ፍርድ ቤት የ2018 የችሎት ማስጀመሪያ መርሃ ግብርም አካሂደዋል በመርሃ ግብሩ ተገኝተው የመክፈቻ ንግግር ያደረጉት የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቆጭቶ ገብረ ማርያም በ2018 በጀት ዓመት ተገልጋዮችን በንጹህ አይምሮ መዘጋጀት የሚጠበቅ መሆኑን አንስተውም በ2017 የነበሩ ስራዎች አመርቂ ቢሆኑም በቀጣይ በጀት ዓመት ጥራት ላይ አትኩሮ መስራት ያስፈልጋልም ብለዋል በቁጥር ያው ጥሩ ነገሮችን ነው እየድን ያለ ነው። በ2017 በጀት አመት የሚቀርቡ መዝገቦችን በተሻለ መልክ ሰርተናል፣ የተላለፉ መዝገቦችን ቀንሰናል ብለን ነው እየገመገም ነው ባለፈው። አሁን ከዛ ባሻገር ከቁጥር ባሻገር ጥራት ላይ መሰረት አድርገን መስራት መቻል አለብን። ማህበረሰቡ ባለበት አካባቢ ሆኖ ፍትህን እንዲያገኝ በቴክኖሎጂ የታገዘ አገልግሎት መስጠት እንደሚያስፈልግ ገልጸውም የተጀመሩ ተግባራቶች ተጠናክሮ መቀጠል አለባቸውም ብለዋል። ቀጥሎ ያው ቴክኖሎጂ ጋር ቅድም እንዳልኩት የተጀማመሩ ስራዎች አሉ። እሱን አጠናክረን የምንቀጥልበት ነው። ለዚህ ዳኞቻችን፣ ሰራተኞቻችን ቴክኖሎጂ ጋር መላመድ ላይ በግል ጥረትም በጋራም ቴክኖሎጂን ዘርግተናል ብለናል። ያንን ደግሞ ፍሬያማ ካላደረግን በስተቀር ትርጉም የለውም። ቪዲዮ ኮንፈረንስ አድርገናል፣ ያው እዚህ ስክሪን መኖሩ አይደለም ዳታ ዘርግተናል። ያ መኖሩ አይደለም። ይሄን ማህበረሰቡ ባለበቱ ነው መገልገል እንዲችል። የ2018 በጀት አመት የዳኝነት አገልግሎትን ለማስጀመርና በቀጣይ ዳኞች ያለባቸውን ኃላፊነት እንዲወጡ ለማስቻል በክልሉ ጠቅላይ ፍርድ ቤት ዳኝነት አገልግሎት ጽህፈት ቤት ኃላፊም አቶ መሰለ መንገሻ የመወያያ ሰነድ ቀርቦ በተሳተፉ ዳኞች ሀሳብ፣ አስተያየትም ተሰጥቶበታል። ቪስ የለም ያሉ አንድ የመጀመሪያ ደረጃ ፍርድ ቤትን የከፍተኛ ፍርድ ቤትን የጠቅላይ ፍርድ ቤትን ባለ ጉዳይ አንዴ ስለሚያመጡ ጠይቃቸው ሲንጠይቃቸው ሌሎቹን አደርሰን ነው ያሉ ተለያ ምክንያት ያቀረቡ እስከ አራት ሰዓት ተኩል የሚቆዩበት ጊዜ አለ። እንግዲህ ሶስት ሰዓት ተኩል ተብለዋል። እስከ አራት ሰዓት ተኩል ቆይተን ችሎት የምንገባበት አጋጣሚዎች አሉ። በመካከላችን የሚነሱ ከዳኛ ዳኛ ከችሎት ችሎት ከፍርድ ቤት ፍርድ ቤት መካከል የሚነሱ ነገሮችን ይቀርፋል ብዬ አምናለሁ። ምንም ቅሬታ አይነሳም። ልመጣ አይችልም ምክንያቱም ባለጉዳዩ ራሱ ኃላፊነት አለው። ፍርድ ቤቶች፣ የችሎት ሰብሳቢዎች፣ ሌሎችም የራሳችን ኃላፊነት ስላለን ይህን መዝገብ ለስንት ቀን እንቅጠር የሚለውን ለስንተኛ ዙር እንቅጠር ይሄ ሰነድ መቼ ይቅራል? የምለን የሚገዛን ነገር አለ ወጥ እንድንሆን። የፍትህ ቢሮ ኃላፊ አቶ ታመነ ታደመ በበኩላቸውም የፍትህ ስርዓት ውጤታማነት የሚባሉ ላይ ፍርድ ቤቱ የሄደባቸው ጉዳዮች ተጠናክሮ መቀጠል አለባቸውም ሲሉ አጽንኦት ሰጥተዋል። ከነዚህ ከፊቲ አገልግሎት መለኪያዎች አንጻር ትልቁ የፊቲ ስርዓት አደጋ ተብሎ የደቡብ ምዕራብ ጠቅላይ ፍርድ ቤት ወይም የደቡብ ምዕራብ አቃቤ ህግ ብቻ አይደለም እንደ አገር አሁን ከደረስንበት ጊዜ ከባለ ጉዳዮቻችን አቀራረብ ከጉዳዮች አቀራረብ፣ ከቴክኖሎጂ መዘመን፣ ከተለያዩ ነገሮች አስተዋጽኦ ተደምሮ ትልቁ ችግር ተብሎ ለውይይት ጠረጴዛ ዙሪያ እየቀረበ ያለው ከህብረተሰብም እየቀረበ ያለው እውነት ፍለጋ ላይ ያለው ነገር ነው። ውሳኔዎችን በመስጠት ላይ በጥራትና በተገማችነት ጠንክረ መስራት አለብን ያሉት ደግሞ የፍርድ ቤቱ ዳኛና የፕሬዚዳንት ጽህፈት ቤት ኃላፊ አቶ ገረመው ሀይለማርያም ናቸው። በተነሱ ሀሳብና አስተያየት ላይ ምላሽ የሰጡት የፍርድ ቤቱ ምክትል ፕሬዚዳንት አቶ ጥላውን ታደመ ያሉ ችግሮችን በመቅረፍ በኃላፊነት መወጣት እንደሚያስፈልግ ገልጸው የሚከፈቱ መዝገቦች ማን ጋር በማን እንደተከፈቱ በግልጽ ማወቅ እንደሚያስፈልግም ተናግረዋል። ጥቅል ጉዳዮች ውጤታማ እንደሆነን ሁሉ በተለይ ጉዳዮችን በተቀመጠላቸው ጊዜ በመቋጨት ረገድ መሰረታዊ ችግር እንዳለብን ኢንስፔክት ሲደረግ የመጣ ውጤት ነው። ፍርድ ቤቱ በ2017 በጀት ዓመት የተሻለ አፈጻጸም ላስመዘገቡና በፍርድ ቤቱ ሲያገለግሉ ቆይተው በጥሮታ ለተገለሉ ዳኞችና ባለሙያዎች የእውቅናና የምስጋና ምስክር ወረቀት በመስጠት ስነ ስርአቱንም አጠናቋል።